ታዳሚዎቻችን እንኳን ደህና መጣችሁ። ዛሬ የደስታና የምስራች ዜና ልንነግራችሁ አልመጣንም፣ የሰው ልጅ በገዛ እጁ በፈጠረው የአየር ንብረት ለውጥ ምክንያት ተፈጥሮ በቁጣ ተነስታ የአንድን ሀገር ታሪክ እንደገና የጻፈችበትን አሳዛኝና አስደንጋጭ ክስተት ልንነግራችሁ እንጂ በኖቬምበር ወር በአምስተኛው ቀን 2025 ዓ.ም ፊሊፒንስ በታሪክ ውስጥ ከባድ ከሚባሉት አውሎ ነፋሶች አንዱ በሆነው ታይፈን ቲኖ በዓለም አቀፉ ስሙ ደግሞ ካሊጂ አውሎ ነፋስ ሰር ወድቃለች። ይህ አይነቱ ያልታየ የአውሎ ነፋስ የመካከለኛውን ፊሊፒንስን ምድር ወደ ፍርስራሻ ውድማነት ለውጦታል። እስካሁን የ114 ሰዎች ህይወት አልፈዋል። ፕሬዚዳንት ፈርዲናንድ ማርክ የአስቸኳይ ጊዜ መታወጁን ተናግረዋል። ፕሬዚዳንቱ እስካሁን ድረስ የተጎጂዎች ቁጥር በትክክል እንደማይታወቅ ገልጸው 127 ሰዎች መጥፋታቸውን ግን አስታውቀዋል። ታዲያ የፊሊፒንስን የዋይታ ድምፅ ለመስማት እዚህ አላችሁ። በመጀመሪያ ግን ይህች ለእኛ ኢትዮጵያውያን እምብዛም የማትታወቅ እንግዳ ሀገር ማን ናት ፊሊፒንስ? ከ7,000 በላይ ደሴቶችን በውስጡ የያዘች በምዕራባዊ ፓስፊክ ውቅያኖስን ብርት ላይ የምትገኝ ለአስደናቂ ሀገር ናት። ፊሊፒንስ በደቡብ ምስራቅ እስያ የምትገኝ ሲሆን በምስራቅ በኩል የፓስፊክ የእሳት ቀለበት ወይም ፓስፊክ ሪንግ ኦፍ ፋየር የሚባለው የእሳተ ገሞራዎችና የመሬት መንቀጥቀጦች አውራ ጎዳና ላይ በመቀመጧ ልዩ የሆነ መልካ ምድራዊ አቀማመጥ አላት። በዚህች ማራኪ ምድር ውስጥ የሚኖሩት ህዝቦች ፊሊፒኖች በመባል ይታወቃሉ። የረጅም ዘመናት የስፔንና የአሜሪካ ቅኝ ግዛት ታሪክ ያረፈባቸው ከታጋሎግ፣ ከሴቡዋኖ እናም ከኢሎካኖ በመሳሰሉ በመቶዎች በሚቆጠሩ የአፍ መፍቻ ቋንቋዎች የሚነጋገሩ እጅግ እንግዳ ተቀባይ፣ ደስተኛና ለቤተሰብ እሴት የቆሙ ሰዎች ናቸው። ፊሊፒኖች በውስጣቸው የማይታጠፍ ብርታትና ተስፋን የተሸከሙም በውድቀት ስንኳን ውስጥ ቢሆኑ ፈገግታን የማጣት ባህል የሌላቸው ጠንካራና ታጋይ ህዝቦች ናቸው። ይህች ምድር የመልካም ምድር ውበቷን ያህል ለዘመናት የዘለቁ ፈተናዎችንም ተሸክማ ኖራለች። በፓስፊክ ውቅያኖስ ላይ ባላት ስትራቴጂካዊ አቀማመጥ ምክንያት ፊሊፒንስ በየዓመቱም በአማካይ ከ20 በላይ በሚሆኑ አውሎ ነፋሶችና ታይፎኖች በቀጥታ የምትመታም የአህጉሩ አካል ናት። የዚህች ሀገር ታሪክ የአደጋና የመልሱ ማቆ አቋቋሙ ሂደት ነው። ከአስፈሪው እሳተ ገሞራ ፍንዳታ፣ ከሚንቀጠቀጠው መሬት እናም ከማይጠፋው የጎርፍ ማዕበል በኋላም ፊሊፒኖች ሁልጊዜም ተስፋን አንግበው እንደገና ለመቆም ዝግጁ ናቸው። በዘመናችን ታይቶ የማይታወቅ መጠን የመጣው ታይፈን ዮላንዳ የተባለው ጭራቅ አውሎ ነፋስ እንኳን ከዚህ ቀደም የጎበኛት ሲሆን ዛሬ የምንመለከተው ታይፈን ቲኖ ያስከተለው ጥፋት ደግሞ ይህች ምድር ከገጠማት የትግስትና የፍልሚያ ውርስ አንዱ ማሳያ ነው። ዛሬም በፊሊፒንስ የጀግንነት ምድር ላይ የተፈጥሮ ኃይል ያመጸበትን እውነተኛ ታሪክን እነጋገራለን። የአውሎ ነፋሱ መጀመሪያ ላይ ያነጣጠረው በደሴቶች ግዛት በሆነችው ፓላዋን ላይ ነበረ። ታይፈን ቲኖ በኃይል እየገሰገሰ ከመጣ በኋላ፣ ከፍተኛ የንፋስ ምልክት ወይንም ሌቭል ፎር በክልሉ ላይ ተሰጥቶ ነበረ። ይህ ማለት በሰዓት ከ118 እስከ 184 ኪሎ ሜትር የሚደርስ የአውሎ ንፋስ ኃይል ንብረትንና ሰውን አደጋ ላይ የሚጥል ነው ማለት ነው። የፓላዋን ገዢ አሚ አልቫሬዝ አደጋውን ቀድመው በመረዳት፣ በ14 ሰሜናዊ ማዘጋጃ ቤቶች ላይ ወዲያውኑ የግዳጅ አዋጅ ትዕዛዝን አስተላልፈዋል። ይህ ውሳኔ የብዙዎችን ህይወትም ታድጓል። ባለሥልጣናት ሕይወትን ማዳን ቅድሚያ ሰጥተው በወሰዱት የቅድመ ዝግጅት እርምጃም ከ አንድ ሺህ በላይ ቤተሰቦች ወይንም ከ ሦስት ሺህ በላይ ሰዎች ከባህር ዳር ከጎርፍ አደጋ ተጋላጭ አካባቢዎች እንዲለቁ ተደርገዋል። የፊሊፒንስ የከባቢ አየር አገልግሎት ያስጠነቀቀው የባህር ዳርቻ ማዕበል ስጋት እስከ 3 ሜትር ወይንም አስር ጫማ ሊደርስ ይችላል የሚል ነበረም። በሮክሳስ እና አካባቢው የደረሰው የንፋስ ኃይልና የጎርፍ ስጋት ቀላል አልነበረም። የፓላዋን ነዋሪዎች ከአውሎ ነፋሱ በቀጥታ ከመጋጨት ቢተርፉም፣ አሁን ግን ትኩረቱ የኤሌክትሪክና የቴሌኮሙኒኬሽን መስመሮች ከተመለሱ በኋላም በመሰረተ ልማቶች በቤቶችና በእርሻ ምርቶች ላይ ያደረሰው በቤቶችና በእርሻ ምርቶች ላይ ያደረሰውን ሙሉ ጉዳት ወደ መገምገም ተቀይሯል። አሁን በሮክሳስ በኩል ከባድ የሰው ህይወት መጥፋትን ማስቀረት ተችሏል። ግን ይህ ስኬት ከታይፎኑ እውነተኛ የፍጻሜ ትዕይንት ጋራ ሲነጻጸር እዚህ ግባ የሚባል አልነበረም። የታይፈን ቲኖ እውነተኛና እጅግ እጅግ ከፍ የሆነው ቁጣ የታየው ግን በማዕከላዊ ቪዚያስ ክልል ውስጥ ነበረም። ይህ ክልል ሴቡ፣ ቦሆል፣ ኔግሮስ ኦሪየንታል እና ሲኪሆርን ያቀፈ ሲሆን አብዛኛው የሞት አደጋና ጉዳት የተከሰተው እዚሁ ነው። በተለይ የሴቡ ግዛት በታሪክታቸው የማይታወቅ ጥፋትን አስተናግዳለች። ገዢ ፓሜላ ቨርኳትሮ መቼ ማይተን የማናውቀው ባልባቸው የጎርፍ ውሃዎች የተነሳ በግዛቱ ላይ የአደጋ ጊዜ አዋጅ ወይንም ስቴት ኦፍ ካልሚቲ ታውጆበታል። አደጋው ያስከተለው የሰው ህይወት መጥፋት ልብ ሰባሪ ነው። በሴቡ ብቻ በመንግስት ከተረጋገጠው 49 ሞት በተጨማሪ በአካባቢው ሪፖርቶች መሰረት የሟያቾች ቁጥር ከአንድ መቶ በላይ ሊዘል እንደሚችል ተዘግቧል። እጅግ በከተሜነት የዳበሩ እንደ ሊሎዋን ያሉ አካባቢዎች ከፍተኛውን የሞት አደጋ ማስተናግደዋል። በሊሎዋን 35 ሰዎች፣ በኮምፓስቴላም 25፣ በማንዶ ሲቲ እና በሴቡ ሲቲ እያንዳንዳቸው የ12 ሰዎች ሞት ሪፖርት ተደርገዋል። በአይን ማኞች ከተቀረጹ ቪዲዮች ላይ መንገዶች ወደ አስፈሪ የወንዝ ፍሰት ተለውጠው ይታያሉ። ውሃ መኪኖችን ቤቶችንና ትላልቅ የመርከብ ኮንቴነሮችን ጭምር ተሸክሞ ሲያንሳፍፋቸው ነበርም። ነዋሪዎች ቤታቸው በሰከንዶች ውስጥ ሲሰጥም ከቤት ጣሪያ ላይ ለመውጣትም ሲታገሉ ቀርተዋል። በሊሎዋን የሞቱት ሰዎች ብዛት የጎርፉን ፍጥነትና ጭካኔ የሚመሰክር ነው። የቲሎዋኖ ነፋስ 150 ኪሎ ሜትር የደረሰ የነፋስ ኃይል ቢኖረውም በሊልዋንና በሌሎች አካባቢዎች ለደረሰ እልቂት ዋናው ምክንያት የነፋሱ ጥንካሬ አልነበረም። የጥፋቱ መንስኤ በአይነቱ ያልታየው የዝናብ መጠን ነበረም። በአቅራቢያው የሚገኘው ማክታን ጣቢያ ብቻ በአራት ሰዓት ውስጥ 183 ሚሊ ሜትር ዝናብ ተመዝግቧል። ይህም ለአንድ ወር ተኩል ያህል ለኖቬምበር ወር የሚጠበቅ የዝናብ መጠን ነበረ። ነገር ግን ባልተመዘገቡ አካባቢዎች የከፋ ዝናብ በመጣበት ቅጽበት የአካባቢው ወንዞችና የፍሳሽ ማስወገጃ ስርዓቶች በቅጽበት ተሞልተው ፈጣንና ለዮታ እስኪ የሆኑ የጎርፍ መጠለቅለቆችን ፈጠሩ። ይህ ፈጣን የጎርፍ መጠለቅለቅ ለቅ በደቂቃዎች ውስጥ ጎዳናዎችን የመንደር ቤቶችንና በወንዝ ዳርቻ ላይ ያሉ ቤቶችን ውጡ አስቀርቷል። ቫቱ ሴቡ ላይ ብቻም አላበቃም። በኔግሮስ ደሴት ካንላኦን ከተማ ላይ ደግሞ የበለጠ አስፈሪ ክስተትን ተከሰተዋል። ገዳይ የሆኑት የጎርፍ ሆጭ ከቀድሞ ካንላኦን እሳተ ገሞራ ፍንዳቶች የተረፈውን ለሃር ወይንም የእሳተ ገሞራ ጭቃ ጋራ ተቀላቅለው ቤቶችን በጅምላ ቀብረዋል። በዚያ አደጋ ቢያንስ 12 ሰዎች ሲሞቱ ሌሎችም የጠፉ መሆናቸውን ተዘግቧል። በምዕራብ ቪዚያስ ክልል ከ219ሺህ በላይ ሰዎች ቤት ንብረታቸው ጥለው ወደ መጠለያ ጣቢያዎች በመግባት አካባቢው በታሪክ ከፍተኛ ቁጥር ያለውን ተፈናቃይ አስመዝግቧል። በአጠቃላይ በዚህ ያሉ ንፋስ ከ706ሺህ በላይ ሰዎች በቀጥታ ተጎድተዋል። አሁን የነፍስ አድን ሰራተኞች ዋና ትኩረት ትላልቅ ፍርስራሾችን በማጽዳት የተቋረጡ የመንገድ ትስስሮችን በመመለስ ነው ከውጭ በተቆራረጡ ሩቅ አካባቢዎች ላይ እርዳታ ማድረስ ላይ ነው። ነገር ግን ከዚህ ሁሉ ጥፋት ጀርባ አንድ ጥያቄ አለ። ይህ ሁሉ ሊወገድ የሚችል ነበር። የታይፈን ቲኖ ጥፋት የአየር ንብረት ለውጥ በሀገሮች ላይ የሚያደርሰውን ከባድ አደጋ በግልጽ አሳይተዋል። በሳይንስ ሊቃውንት የሰው ልጅ በሚያደርጋቸው ተግባራት የሚከሰተው የአየር ንብረት ለውጥ የአውሎ ነፋሶችን ኃይልና የዝናብ መጠን እየጨመረ መሆኑን ያሰምሩበታል። በተጨማሪም አንዳንድ ባለስልጣናት በሴቡ ውስጥ የነበሩት የጎርፍ መቆጣጠሪያ ፕሮጀክቶች ደረጃቸውን የጠበቁ አልነበሩም በሚል መርመራ እንዲደረግም ጥሪ አቀርበዋል። የፓላዋን ነዋሪዎችና መላው ቪዚያስ አሁን አሰቃቂ የሆነ የመልሶ ግንባታ ስራ ይጠብቃቸዋል። የክልሉ መንግስታት የአደጋ ጊዜ ገንዘብ በመልቀቅ አደጋ የደረሰባቸውን 53 ከተሞችና መንደሮችን በአደጋ ጊዜ አዋጅ ስር በማስገባት የእርዳታ ስራውን ጀምረዋል። ነገር ግን ታይፈን ቲኖ ያስቀረው ስሜታዊና አካላዊ ጠባሳ እጅግ ከባድ ነው። ይህ አደጋ ተፈጥሮ ስታምስ ምን ያህል ልትጨክን እንደምትችል የሚያሳይ ማስጠንቀቂያ ነው። ከዚህ ሁሉ ትርምስና ጥፋት በኋላ የፊሊፒንስ ህዝብ በጠንካራ መንፈስ እንደገና ለመቆም የሚያደርገው ትግል አንድነትና ዓለም አቀፍ ድጋፍ ከምንጊዜም በላይ ያስፈልገዋል። የሰው ልጅ በጎርፍ ከታጠበው ጭቃና ፍርስራሽ ተነስቶ የመልሶ ግንባታውን ከባድ ስራ በሚጀምርበት በዚህ ወቅት ታይፈን ቲኖ በፊሊፒንስ ታሪክ ላይ ጥቁር ምልክት ጥሎ አልፏል። ይህ ታሪክ የሀብት ጦትና የአየር ንብረት ለውጥ ውህደት ምን ያህል ገዳይ ሊሆን እንደሚችል የሚያሳይ ነው። ለወደቁት ሁሉ ሰላም እንመኛለን። ለተጋዮች ሁሉም ደግሞ ብርታት ስለ ተከታተላችሁን ክለብ እናመሰግናለን። ይህን መረጃ ሰጪ ቪዲዮ ከወደዳችሁት ለሌሎችም ይደርስ ዘንድ እንዲያግዘን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁንም ከስር በኮሜንት መስጫ ስፍራ ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ ሌላ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም